ትክክል ምናምን አይደለም። ኦኬ ሁለታችን የጫወት ነበር ኦኬ፣ ሁለታችን የተጫወትን ነበር። ሁለታችን ስንጫወት ኢማኔራ ከምትቆርጥ አንበሳ ይሻለኛል አለች ሐቢባ ፊት ጃኒ ፊት ነው ያለችው። ኦኬ መጣች ለሰውስ ተጫወትን። እኔ በርበሬ፣ ዱቄት፣ ዘይት ምናምን አርጌ ሻወር መግባት ጠፍታይ ነው ገባሽ? አንበሳ ስላለበት ግን ከሰዋ ጋር ስላለች በቃ ተንጣጣን ያልኩ። ሌላ ምን አልኩ አልቀጣም ቢያለው አልቀጣም ቢያለው። ሻወር በዱቄት አስገባችኝ ተቀጣውላት፣ ውጭ አስወጣ አንቀባለችኝ ተቀጣውላት። ምንድን ነው እኔ ስቀጣት አንበሳ ሰጣለው አለች። ኦኬ አንበሳው ደግሞ እኔ እሺ የሚሰጥልኝ ሰው አለ፣ መጣ ትስጠ። አንበሳው እኔ የሚሰጥልኝ ሰው አለ፣ ሂዶ የሚሰጥልኝ እዛ አንበሳ የሚያወርድላት ሰው አለ፣ ትስጠኝ። እሺ የሱ አንበሳ እኔም ሄጄ ልስጣት። ይሄ እኮ ነው፣ ይሄ ሳቄ ነው። አሁን ጉች እንደዚህ፣ አይ በቃ አንበሳ የምፈልገው ከአንቺ ነው የምፈልገው። ሰው መጣ ያወርድልሻል። አንቺ ወጣሽ አታወርድልኝም? ኦፍኮርስ አወርድልሻል። በቃ ይሄ እኮ ነው። ሌላ ወይ ተንጣጣ፣ ወይ ደግሞ ይጄ ይሰጣለሁ፣ ወይ ደግሞ ሰው ይሰጣልኛል። ተረጋ። ጊዜ ሲጀመር፣ እናንተ በደንብ የምትግባቡ ሰዎች ናችሁ። ነገሮች ይስተካከላሉ። በቃ አንቺም ስሜታ ይሆንሻል፣ ወይ እሷም ስሜታ ይሆናለች። አትበሳጭ። በዚህ ልክራ ውስጥ ስለተቀጠቀጠች ስለተቀጠቀጠች ነው፣ ገባሽ? ስለተቀጠቀጠች ነው እንደዚህ። በቃ ለምን አልቀጠዋትም? ለምን መቅጣት ከፈለገች አንበሳ ማስገባት አልነበረባትም። ለእኔ መያዝ ከፈለገች ለእኔ ቅጣት በቃ፣ እንድቀጣ ፈልጋ ከሆነ አንበሳ ማስገባት አልነበረባትም። ቅጣትን ማስገባት የነበረባት እዚህ ጋር። አንበሳ እንዳለኝ እያወቀች አንበሳ አስገባችበት። ታዲያ አንበሳ ይስ የእኔስ እናንተ ደግሞ አታሽቃብጡ፣ በእግዚአብሔር እረፍ። ውስጥ እናንተ ደግሞ የጠቀማችሁ መስሏችሁ የምታሽቃብጡት ጥሩ አይደለም። ተው በእናታችሁ። ዜድ እየተረጋጋሽ ይወድበና። ኧረ፣ እኔ ተረጋግቻለሁ ተረጋግቻለሁ። እሷም ስትረጋጋት እናንተ በጣም የትማማቾች፣ በጣም አረጋጋም አይደለም ብሎ ካረገች እንዳትናገሪ። እኔ ልንገርሽ ከዚህ በፊትም ብሎክ አንድም ሶስትም ብሎ አርጋኛለች። ገባሽ አሁን ብሎክ ታድግ አድርጋኛለችም ከአሁን በኋላ ከፈታች ነው። እንደ ውሻ ማያት ከከፈተች ብሎክ እንደ ውሻ እያሳደድኩም ሰድባት ኦኬ። አዎ ይሄ ለእኔ አይገባም። በእንትን በእሷ ሰበብ ነው እስካሁን እነ ሊያሸው እነ ዮኒ ማኛም ይቀጠቁጥኛሉ እንጂ ምን አድርጌያቸው እኔ ሰድቢያቸው? በቤታ ለምን ወደድሻት ብሎ ነው። ለምን ለቤታ አወዳታለሁ? ለ ለምን ትከራከርላት ነው በገባት ኑሮ ማለት ነው ለጠላት እንደዚህ አሳልፈ መስጠት አልነበረባትም። ይናቴ በቃ ኢየሱስ፣ እኔ ይሄ ጌም እኮ ለዚህ ነው የምፈራው። ከምትወዱት ሰው ያጣላል። ቅድም አላልኳችሁ? እኔ ለምወደው ሰው መጠንቀቅ ጀመርኩኝ እንዳላጣው። በቃ የምወደውን ሰው ያሳጣል ይሄ ጌም። ይሄ ቅጣቱ አልቀጣም ካላችሁ ወይ የሆነ ነገር ካላችሁ የሚዋደዱ ሰዎች ይተጣጣሉ። ለዛ ነው እኔ ከቤታ ጋር ተጫዋች ስትሉኝ ኖ ያልኳችሁ። ትላንትና ያን ሳሙና ቀጣችኝ፣ ከንፈሬ ተተረተረ። አዳር አይደለም ያደርኩት ጋይስ፣ አዳር አይደለም። ጠዋት ይብስብኛል ብዬ ስጠብቅ እግዚአብሔር ይመስገን ለቀቀኝ ህመሙ ማለት ነው። ዛሬ ለምደው መላክ እችላለሁ። ቤታ ጋር እንዴ ለምልጣት እየወደድኳት ቀጣኝ። አልቀጣም ካልኩኝ እህት ይላል ጉጩ፣ ልንገርሽ፣ እኔ ህዝብ አለ፣ ምን አለ አልዋሽ። ራሷ መጥታ ነው በገስት ገዝት ገብታ፣ እኔ እና አንቺ ዛሬ እንቀጣቀጥ አለች። እኔ አለሁ እንቀጣቀጥ፣ ዛሬ ትስትለኝ አልበሳለ ነ እያልኳት ማልቀጣው ግን ልንገርሽ፣ አለች እሺ። ጫማ በውሃ በጫማ በርበሬ ምናምን አልቀጣም። በዚህ ተስማማል። የለመነች ራሷ አንችን ያለው እንጫወት ብዬ እሱ እኮ ከፍቅር እኮ ነው እማ፣ ከፍቅር። ችግር የለ ኮሜንት ራሱ እንዳትጣሉ ተይ፣ ይቅርብሽ፣ እዚህ መቶም እንዳትጣሉ ተይ፣ ምናምን እያሉ ነበር። ችግር የለም አንጣላም፣ አትስሚያቸው ምናምን አለች። ሳይፈለገችው አሁን ያው መጣላት ስለፈለገች ነው። ገባሽ? እንደዚህ ጀመረችው እንጂ እኔ አሁን መጣራት ብጀምር ነይ ጌም እንጫወት እንቀጣቀጥ አላትም። እኔ እንቀጣቀጥም ብያት አላቅም እኔ። ገባሽ ይሄ ፍቅር ብትፈልግ ኑሮ ከኔ ጋር መጣ እንቀጣቀጥ አትለኝም። አሁን ይሄ አጀንዳ ማንሻል ነው ገባሽ። አጀንዳ ስለፈለገች ነው። እስኪ ተይው ይለፍ እናቴ ይበቃ። ዚዲ ብዙ ነገር አሳልፈሽ ይለ በቃ ይለፍ ምንም አይደለም። ያል የትላንትናውን መልካሙን ቀን እና በየዛሬው ይለፍሽማ ማ ዜዴ ምንም አትበይ፣ ኔውድ ጨዋታሽን፣ ጌምሽን ተጫዋች። ችግር የለውም በቃ ተረጋጊ። ኧረ ተው ዜድ፣ እናንተ እንደምትጽፉት ዜድ የቤታ መድኃኒት ምናምን የምን መድኃኒት ነው? ተው እንጂ ተው። ሰከራም ትስደበኝ። ደግ አደረገች፣ ሰከራም ብላ ሰደበችኝ። እሰይ ምናምን፣ ችግር አለው ምናምን፣ ችግር አለው እሰክር በድብቅ አይደለም እምሰክረው እኔ፣ በድብቅ አይደለም እምሰክረው፣ አደባባይ ፊት ለፊታችሁ እኮ ነው እምሰክረው። እኔ ሰካራም አለችኝ፣ ሰይ እንኳን አለችኝ። ደግ አረገች፣ ደግ አረገች። አለም ሰካራም፣ ለምን ሌላ ማትለኝ አለም፣ ሰካራም በብሬ የምጠጣው። ሌላ ስድብ ሰድባኝ የለ እንዴ ከዚህ በፊት? ደግ አረገች፣ ደግ አረገች። ተቃጠሉ እንግዲህ ሰው ለሰው ምታባሉ ነው እናንተ። ፍላጎታችሁ ኮሜንት ምናምን እንደዚህ ያላችሁ የምትመጡ ሰገጤዎች ይዜድ እኮ ነኝ እኔ አረብትል ምን ያገባኝም ባኝ ብትልስ፣ አንድ ሰው ከሰደበኝ ፊት ለፊት ከሰደበኝ፣ ችግር የለውም፣ መልስለት አለሁ አርታባይስ፣ እኔ በጣም ምስኪን ሰው ስለሆንኩ ነው መቤቴን ማሌላቸው ተቀጭ ሲባል ያው ለቀጣት እየተቀጣ ስለ ስለዚ እኔ ከማንም ሰው ጋር አይኖ ያው ሁለት ሚሊዮን ላይ ደርቆ ቆሟል እኮ ከማንም ሰው ጋር መጨቃጨቅ አልፈልግም። ሲሳደቡ ሎ ይሳደቡ። ህዝብ ታዝቧቸው ታዝቧቸው ታዝቧቸው ሰልችቷቸው፣ ኮመንቱ እንዳለ ሰዎች እኮ የሆነ ወሬ ስታወሩ አትሊስት ግማሽ ሰው ተቀባይ መኖር አለበት። ለሰው ነው የምታወሩት። ኧረ ወይኔ ለሰው ነው የምታወሩትን? ጋይዝ የምታወሩት ወሬ ለሰው ነው አይደለ? ሰው እንዲያዳምጣቸው፣ አትሊስት ግማይ ሰው ተቀባይነት ለማግኘት ሰውን ለመቀየርና መጥፎነትን ለማሳየት ነው አለ ሰዎች። የሚሰድቡኝ እነዛ ሰዎች ተቀባይነት የላቸው። ኮመንቱ ይሰድባቸዋል። ምን ይሰድባቸዋል? ደግ አደረገች እንኳን አረገች። ሰው ለማንም የሚያወሩት እኔ ለማንም መልሰው ተሳድበው ይለው ተሳድበው ይደሩ፣ ምንም አይመለከተኝም ውዶች። ምንም በቃ ይሳደቡ፣ ደስ ያላቸውን ይበሉ። እኔ ጌሜን እቀጠቅጣለሁ እወጣለሁ። ጌሜን እቀጠቅጣለሁ እወጣለሁ። እነሱም ቢልላቸው ያደርጋሉ። ዝም በነገራችን ላይ መስኮት ስለከፈትኩ ነው፣ ዝንብ ሆኖ ሳይሆን መስኮት ስለከፈትኩ ፍሩት ምናምን ስላለን ነው የሚመጣው። እሺ ቆረቆራ ቆረቆራ እንትን ከከፈትኩኝ ይመጣል። ሁልጊዜ ሁሌ ፍሩት የበላው ቀን ነግሬያቸዋለሁ። ጣፋጭ ፍሩት የበላው ቀን እንደዚህ እንደዚህ ከመጣ ይመጣል። ይሄ ደግሞ ሁሉም ቤት ያለ ነው። ስሙኝ ግዶች እና በተረፈ እኔ ለማንም የማስረዳው ነገር የለኝም። ለማንም እንትም ሌለ መሳደብ የፈለጋችሁ ተሳደቡ። ስንት ዓመት ተሰዳድቤያቸዋለሁ። ስንት ዓመት ተረጋግጫለሁ። ቤታ አሜሪካን እያለች አሁን ለምናለው እግዚአብሔር ገነት ገነት ግቢ ብሎ ቢፈቅድልኝ ሲሆል እየተለመነ ከሆነ መድኃኒዓለም ይቅር በለኝ ብዬ ሲሆን ለምኜ አንተ የይቅርታ አባት ነህ ወደ ገነት መልሰኝ ብዬ እመለሳለሁ። አስረግጬ የምነግራችሁ አስረግጬ አሜሪካ ሆና ነው አናንተ የምትሉት እግዚአብሔር ፈቅጄልሻለሁ ገነት ግቢ ብሎኝ፣ ማለት ነው። ዞር ስር ጓደኞች ቲክቶክ ያሉት እየለመኑ ቲክቶክ ላይ ባያቸው ማለት ነው። ሲኦል ባያቸው ውዶች፣ አንድ ቀን አንድ ለአንድ ቀን እድል ስጠኝ ፈጣሪ ወይ ብዬ ሲኦል ተመልሼ ለምኜ ወደ ገነት እገባለሁ። ይህንን የማደርገው እንዲ ቁርጥ ያለ መልስ ድንገራችሁ፣ ቁርጥ ያለ መልስ ወደ ሲኦል ተመልሼ ለምኜ ወደ ገነት እገባለሁ። እናንተም ቢሆንላችሁ ታረጋላችሁ። እናንተም ሰው ቢመለከታችሁ ደስ ይላችሁ። እንዴ ድስት የምግብ ድስት ጭንቅላታችሁ ላይ በጫማዋ ስጠጡ የነበራችሁ ሰዎች በጫማዋ ስጠጡ። እኔ በጫማ እንኳን ውሃ ጠጥቼ አላውቅም። በጫማዋ ስጠጡ ምን ስትሉ ስትንከባል ምን፣ እኔን የመናገር ሞራል የላችሁ። አሜሪካ ላይ ማንም ስንት ሰው አደን እንዲ አሜሪካ ላይ ሆኑ የሰው ልጅ ገላይን ከመሸጥ አይሻልም፣ ሰው ከማጋደል አይሻልም፣ ሃይማኖት ከመሳደብ አይሻልም። ፈንግ ያደረጉ እየሳቀን እየተጫወተ እንደ ነጮቹ ሌሎች ዜጎቹን እስኪሰርች አድርጋችሁ ገባችሁ። ሰው እዚህ ጋር ስታዩን በቃ፣ እዚህ ጋር ብቻ አይደለም ህይወት ከኋላ የሚያደክማቸው ሁሉ ብዙ ነገር አለ። ዜዶ በራሷ የህይወት ሀስል አለባት። ቤታም፣ እኔም፣ ዲቦም ሁላችንም እዚች ጋር እንደምንም ጠንክረን ነው የምንመጣው። እንደምንም በርትታል። ገባችሁ? ከስክሪን ጀርባ ህይወት አለ። ስክሪኑ ስር ብቻ አይደለም ህይወት። ስለዚህ አስቡ። ይሄ ለእሷ ነገር ማቀባበሉን እሷን ባዶዋን ታስቀሯታላችሁ። ቱዌን ውስጥ የምነግራችሁ ነገር ፋይናሊ ባዶዋን ታስቀሯታላችሁ። ያ ደግሞ ጥሩ አይደለም። ይሄንን ነው የምላችሁ። እሷም ደግሞ ካላት ከጠላቶች አንጻር ስታየ እሷ መጠንቀቅ አለባት ለራሷ። በራሱ ተክሌ አንቺ አንቺ ተባብሎ እዛ ጋር ራሱ ዜድና እሷ መነጋገራቸው ራሱ እኮ እኔ አሁን ምን እንደተነጋገሩ አላውቅም፣ ላይቭ ላይ ነኝ። ግን አንድ ሁለት መባባላቸው በራሱ እኮ ለእንትን ደስ አይልም። እሱን የደበረኝ እኔ እመቤቴ ነው የምልሽ፣ እሱን የደበረኝ ገባሽ። ነገ ከነገ ወዲያ የሌላ ሰው መሸቀያ ነው የሚሆኑት ገባሽ። ይህጠቀነባል መቤቴ ነው የምልሽ። ገብቼ እኔ ስለቤታ እንዲህ ማውራትን አልፈልግም ነበር ግን በቃ አንዳንዴ የሆነ ነገር ሲለም መጠንቀቅ አለብሽ እንደዚህ ነገር ሲመጣ መውጣት ትተሽ ገባሽ። አሁን ግን በቃ ቤታ የምታደርገው ነገር ምን እንደሆነ አልገባኝም። ይሄን ወይ አንቺ ስላለሽ አውሪያት እስኪ በውስጥ አሁን ትጫወት እና ትረጋጋ፣ ስትጫወት ይለቃት ይሆናል በኋላ ማውራት ይሻላል። እቲ እያመሰግናለሁ ሽእቴ ይህ መገዳደል የሚባል ጨዋታ አትኦል እንደው ቢቀን እውነት በጣም ከባድ ነገር ነው የመጣው።